በ14 ዓመት ታዳጊዋ ላይ የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በምዕራብ ጉጅ ዞን በቡሌ ሆራ ወረዳ ውስጥ የ14 ዓመት ዕድሜ ያላት ታዳጊ ላይ የአስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን የምዕራብ ጉጂ ዞን ፖሊስ አስታውቋል። የምዕራብ ጉጂ ዞን ዋና ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ዘገባ እንዳመላከተው ተከሳሽ ገለታ ገመቸው የተባለው ግለሰብ በቡሌ ሆራ ወረዳ ቡርቃ ቀበሌ ውስጥ ዳር 11 ቀን 2017 ዓ.ም የ14 ዓመቷን ታዳጊ ከገበያ ወደ ቤቷ ስትመለስ በጉልበት ወደ ጫካ በመውሰድ የመድፈር ጥቃት ሊፈጽምባት እንደቻለ ተገልጿል። ተጎጇ የደረሰባትን የመድፈር ጥቃት ለቤተሰቦቿ ተመልሳ በማሳወቋ ወላጆቿ የድርጊቱ መፈጸም ለፖሊስ በማመልከታቸው በተጎጇ ጥቆማ መሰረት ተከሳሹ በቁጥጥር ስር ሊውል ችሏል። ፖሊስም ተከሳሹን በቁጥጥር ስር በማዋል የምርመራ መዝገቡን በበቂ ማስረጃ በማጣራት የመደፈር ጥቃት የደረሰባትን በሕክምና ተቋም በማስመርመር የምርመራ ውጤቱን ተቀብሎ ከምርመራ መዝገቡ ጋር በማያያዝ የምርመራ መዝገቡ ያለውን አጠናቁ ለአቃቢ ህግ ልኳል። አቃቢ ህግም በወንጀል ህግ አንቀጽ 626 ንዑስ አንቀጽ ሁለት መሰረት አስገድዶ መድፈር ወንጀል ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛው ፍርድ ቤት መጋቢት 29 ቀን 2017 ዓ ም በዋለው ችሎት ተከሳሽ እድሜያቸው 18 ዓመት ባልሞላቸው ልጆች ላይ የሚፈጽም የግብረ ስጋ ድፍረትና በደል ወንጀል በሙሉ መፈጸሙና ጥፋተኛ መሆኑ በማስረጃ በመረጋገጡ በስምንት ዓመት እስራት እንዲቀጣ የተወሰነበት መሆኑን የምዕራብ ጉጂ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽህፈት ቤት የተገኘው መረጃ ያመለክታል። መረጃው የሰምሃር አለባቸው ነው። ከኢትዮጵያውያን ሃይማኖት ወግና ባህል እንዲሁም ደግሞ ከሃይማኖታዊ እሴቶች ተቃራኒ የሆነ ምልክቶችን በማህበራዊ ሚዲያ ላይ ታሰራጭ የነበረው ግለሰብ በቁጥጥር ስር ውሏል። ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ በሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨው ግለሰብ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎችን ቅሬታቸውን ያነሱበት ጉዳይም ሆናል። ፖሊስም እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸው ምስሎችን በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጠራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ እየሆኑ መምጣታቸውንም ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቬትናም ይፋዊ የስራ ጉብኝትን እያካሄዱ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በቬትናም ሃኖይ ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድም በ2025 የፒ4ጂ ቬትናም ጉባኤ ላይም ይሳተፋሉ። ቆይታቸው ከቪየትናም የፀሐይ ኃይል ማመንጫዎች ማምረት ወደ ውጭ የሚልካውን ቶዮ ሶላር የተባለውን ፋብሪካም ጎብኝተዋል። ድርጅቱ በቅርቡ በሀዋሳ ኢንዱስትሪ ፓርክ በመግባትም በኢትዮጵያ ስራ ጀምሯል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁም አበረታተዋል። ይህም ኢትዮጵያ ከያዘችው የአረንጓዴ አሻራ ፖሊሲ ጋር የተናበበ ማደግ ላይ ላለው የኃይል ጥያቄ ምላሽ በመስጠት ሊያግዝ የሚችል መሆኑን መግለጻቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። የነዳጅ ቦቴ ተሽከርካሪ አቁመው ነዳጅ ሲሰርቁ የነበሩ ግለሰቦች በቁጥጥር ስር ብለዋል። በመቀለ ከተማ ሀድነት ክፍለ ከተማ ሻፋት በተባለ ቀጠና ውስጥ አንድ ነዳጅ ጫኝ ተሽከርካሪ በጨለማ ውስጥ በማቆም ነዳጅ ሲቀዱ የተገኙ ተጠርጣሪዎች በቁጥጥር ስር መዋሉን የመቀለ ከተማ ፖሊስ መምሪያ አስታውቋል። ድርጊቱ ያጋጠመው ሚያዝያ አምስት ቀን ሌሊት አምስት ሰዓት ላይ ሲሆን ነዳጅ ጫኝ ቦቴ ተሽከርካሪ የጫነውን ነዳጅ በነዳጅ ማደያ መገልበጥ ሲገባው ጨለማ ውስጥ እንዲቆም በማድረግ ወደ ጀሪካን ነዳጁን እየቀዱ በባጃጅ ሲወስዱ የነበሩ ግለሰቦች የጸጥታ ስራ እንቅስቃሴ ላይ በነበሩ የፖሊስ አባላት በቁጥጥር ስር ውለዋል። ሁለቱ ግለሰቦችም ነዳጁን ለመቅዳት ሲጠቀሙበት የነበረን አምስት ጀሪካን ሰላሳ ሊትር ነዳጅ እጃቸው ላይ መያዙን ብስራት ከመቀለ ከተማ ፖሊስ መምሪያ ያገኘው መረጃ ያመላክታል። መረጃው የሚሊዮን ሙሴ ነው። የአውሮፓ ህብረት ለፍልስጤም አስተዳደር የገንዘብ ድጋፍ ለመጨመር ወስኗል። የአውሮፓ ህብረት ለፍልስጤም አስተዳደር የሚሰጠውን የገንዘብ ድጋፍ ወደ 1.6 ቢሊዮን ዩሮ ወይም ደግሞ 1.8 ቢሊዮን ዶላር የሚያወጣ የሶስት ዓመት ፓኬጅ እንደሚያሳድግ የመካከለኛው ምስራቅ ኃላፊ የአውሮፓ ኮሚሽነር ለሮይተርስ ተናግሯል። የአውሮፓ የሜዲትራንያን ባህር ኮሚሽነሯ ዱብራፍ ካሱይካ የገንዘብ ድጋፏ በሙስናና በመጥፎ አስተዳደር ተችዎች ተከሰው የፍልስጤም አስተዳደር ማሻሻያ ጋር አብሮ እንደሚሄድም ተናግረዋል። እኛ ራሳቸውን እንዲያሻሽሉ እንፈልጋለን፣ ምክንያቱም ሳይሻሻሉ በቂ ጥንካሬና ተአማኝ አይሆኑም። ለእኛ ብቻም ሳይሆን ለእስራኤልም ጠቃሚ ነው ሲሉም አክለዋል። የኮሚሽነሩ አስተያየት በሉክሰምበርግ ውስጥም በአውሮፓ ህብረት የውጭ ጉዳይ ሚኒስተሮችና ጠቅላይ ሚኒስትር መሐመድ ሙስጠፋን ጨምሮ ከፍተኛ የፍልስጤም ባለስልጣናት መካከል የሚካሄደው የመጀመሪያው ከፍተኛ የፖለቲካ ውይይት በፊትም ተነገረ ነው ብሉታል። የአውሮፓ ህብረት ለፍልስጤማውያን ትልቁ ለጋሽ ነው። እናም የአውሮፓ ህብረት ባለስልጣናት ዌስት ባንክን የሚያስተዳድረው የፍልስጤም አስተዳደር እንዲሁም በእስራኤልና በሀማስ ታጣቂዎች መካከል ያለው ጦርነት ካበቃ በኋላ አንድ ቀን የጋዛን ኃላፊነት ሊወስዱ ይችላል ብለው ተስፋም ያደርጋሉ ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት ግን ጋዛን ለፍልስጤም አስተዳደር አሳልፎ ለመስጠት የቀረበውን ሀሳብ እስካሁን ውድቅ በማድረግም የአውሮፓ ህብረትን ሰፊ የፍልስጤም መንግስት መመስረትን የሚያካትት ሁለት ሀገር መፍትሄ አላማን ተችቷል። ባለፉት 12 ዓመታት ውስጥም የአውሮፓ ህብረት በአማካኝ ለፍልስጤም አስተዳደር አራት መቶ ሚሊዮን ዩሮ ድጋፍ ማድረጓን ኮሚሽነሯም ተናግራለች። ሱይካ አክላም አሁን ላይ በፍልስጤም አስተዳደር ለመወዳደር ውስጥ ታማኝነት ባለው መልኩ ኢንቨስት እያደረግን ነው ብላለች። አትላንታዊው ማቲው ፕሪሪ በስራ ገበታው ላይ ከ25 ደቂቃ በፊት ቀድሞ በመገኘቱ ሊሰናበት ችሏል። ይህ መረጃ በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጭ የነበረ መረጃ ሲሆን፣ ይህንን ደግሞ መረጃ ያጋራው ራሱ ቀጣሪው ግለሰብ ነው። ይህ የተቀጠረው ወይም ደግሞ ለስራ ለኢንተርቪው የተጠራው ግለሰብ ከ25 ደቂቃ በፊት ቀድሞ መገኘቱ ቢሮ ውስጥ ማንም ሰው ሳይኖር ላደረጋቸው የሚፈልጋቸውን የቢዝነስ ስልኮች ለማውራት ምቾት ስለማይሰጠኝ ከሃያ አምስት ደቂቃ በፊት ቀድሞ መገኘቱን አልወደድኩትም። ስለዚህም አባረሬያለሁ ሲል አጋርቶ ነበር። በዚህ ጉዳይ በርካታ ሰዎችም የግል አስተያየታቸውን ሲሰጡ ነበር። ከእነዛ መካከል አሁኑኑ ይህን ሰው ፈልገህ ወደ እኔ ድርጅት ላከው እኔ ስራ አሰጠዋለሁ ሲል፣ ሌላኛው ግለሰብ ደግሞ ምናልባትም ይህ ሰው ከቤቱ ለመምጣት የሚጠቀመው የባስ ትራንስፖርት ከሆነ እና ደግሞ የባስ ትራንስፖርቱ ከቤቱ ተነስቶ አንተ ቢሮ ለማድረስ የሚወስደው ሰዓት ቀደም ብሎ ከ25 ደቂቃ በፊት እንዲገኝ ካደረገው ይህ ከሰውየው ቁጥጥር ውጪ ነው። ማለትም ሀሳባቸውን ሲሰጡ ነበረ። ለማንኛውም ግለሰቡ ለስራ ያለውን ፍቅርና አክብሮት ብዙዎች ቢገልጹም አሰሪው ግን ይህ ለእኔ 25 ደቂቃ ማለት እጅግ በጣም ቀድሞ መገኘቱ ምቾት ስላልሰጠኝ ላሰናብተው ችያለሁ ሲል ተናግሯል። ይህ በርካቶችን እያስገረመ ይገኛል።